ሰላም ጤና ይስጥልን። ከፋኖ ደይሊ ሚዲያ ዕለታዊ መረጃዎች ወደ እናንተ ጆሮ የምናደርስበት ሰዓታችን ላይ ነው የምንገኘው። ውድ አድማጮች ተመልካቾቻችን፣ ትላንት አመሻሽውን ወደ ሚዲያ ብዙም ያልደረሱ አበይት መረጃዎች በስፋት እንዳስባቸዋለን። ከላስታ ሰማይ ስር የአማራ ፋኖ ብሔራዊ ኃይል የወሎ ቅጥና ጀነራል አሳምነው ጽጌ ኮር የጀነራል አሳምነው ጽጌን ስድስተኛ ዓመት በክብር የተሰዋበትን ዕለት ሲዘክር ውሏል። በሰፊው እንመለከቷለን። ይህንን ተከትሎ የአማራ ፋኖ ብሔራዊ ኃይል የወሎ ቀጠናም ቀጠና ምክትል የፖለቲካ ዘርፍ ኃላፊ ይከስማል ያሉት አሳምነውነት በሁሉም አማራ ልብ ለምለሟል፣ ሲል ያጋራውንም ጦማር ወደ እናንተ ጆሮ እናደርሰዋለን። በዚህም አያበቃም። በላስታ ቀጠና በግዳን እንጃፋት ትግስቱ ሻለቃን አፍናለሁ ብሎ እየመጣ ኃይል ራሱን የህክምና ባለሙያዎች ጨምሮ ከ31 በላይ ሙትና ቁስለኛ በማድረግ እንዲመለስ አድርጎታል። እጅን በአፍ የሚያስጭን ድል ተመዝግቧል። እናበስራችኋለን ሰባት መኪና የአገዛዙ ወታደራዊ አመራሮችና አባላት በጎንደር የበጋሻው ክፍለ ጦር እንዳልነበር ሆነዋል። መኪኖቹ ወድመዋል፣ ወታደራዊ አመራሮቹ ተገድለዋል። ሌላኛው መረጃችን ነው። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ከፍተኛ አመራሮች ካራማራ ክፍለ ጦርን መልሰው ማደራጀታቸውም እንደዚሁ ተሰምቷል። ከዚህ ባሻገር በጠገድ ወረዳ የጎቤ ከተባለ ቦታ የአማራ ፋኖ ብሔራዊ ኃይል አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ጀግናው ጥቅምት 30 ማይካድራ ብርጌድ ከፍተኛ የሆነ ጀብዶን ያስመዘገበበት አውደ ግንባርም ተካሂዷል። በጎጃም ግንባር የቢት ወደዳ ያለው መኮንን ብርጌድ ጎንደር ቀጠና ጓዶች ጋር በመጣምር ተአምር ሰርቷል። እነዚህ ሁሉ መረጃዎች በዝርዝር እያስደመጥናቸው ሰላማችሁን እንቆያለን። ውድ አድማጭ ተመልካቾቻችን፣ እስከ ፍጻሜው ድረስ አብራችሁን በመቆየት ዝርዝሩን እንድታደምጡ አክብሮታይ ግብዣችን ነው። ወደ ቀዳሚው መረጃ ተሸጋገርኩኝ የአማራፋኖ ብሔር ኃይል በወሎ ቀጠና የጀነራል አሳምነው ጽጌ ኮር ከፍተኛ አመራሮች በተገኙበት የነቢዩ ጀነራል አሳምነው ጽጌን በክብር የተሰዋበት ዕለት ሰኔ 17 2011 ዓ ም ዘክረው ውለዋል በዚህ ፕሮግራም ላይ የአማራ ፋኖ ብሔር ኃይል የወሎ ቀጠና ከፍተኛ ወታደራዊ አመራሮች ኮሎኔል ሞገስ ዘገየን ጨምሮ አርበኛ ተሾመም ፈንታዬ እንደዚሁም ደግሞ የአማራፋኖ ብሔር ኃይል የወሎ ቀጠና የላስታ ሳምነው ኮር ዋና አዛዥ አምሳለቃ ወንድ ደሞ እንደዚሁም የክትል የፖለቲካ ዘርፍ ኃላፊው ፋኖ ሞገስ አባራውና ሌሎችም በዚህ ዝግጅት ተካፍለው ልዩ መሰናዶ አዘጋጅተው ነበር። ነቢዩ ጀነራል አሳምነው ጽጌ ስድስተኛ ዓመት የእረፍት ቀኑ የታወሰበት እንደዚሁም የእሱን ዓላማና ግብ ለማስቀጠል በርትተው እንደሚሰሩ ቃል የገቡበት ልዩ መሰናዶ በላስታ ቀጠና ስለመከናውኑ ለሚዲያችን የደረሰው መረጃ ያሳያል። የፋኖ ዳይሊ የመረጃ ሰዓት። እነዚህም ብቻ አይደለም፣ በርካታ መረጃዎችን ያጋራቸዋል። በዚሁ ወደ ጀነራል አሳምነው ጽጌም ጦማር የሚመለከት ነው የምንሸጋገረው። የአማራ ፋኖ ብሔራዊ ኃይል የወሎው ቀጠና ምክትል የፖለቲካ ዘርፍ ኃላፊ ፋኖ አርበኛ ሞገስ አባራው ይከስማል ያሉት አሳምነውነት በሁሉም አማራ ልብ ለምልሟል ሲል ያጋራውን ጦማር እናደርሳችሁና ወደ ግንባር መረጃዎቹ እናልፋለን። በዚህ ትውልድ ታላቁ የአማራ አባት የጦርና የፖለቲካ ጠቢቡ ነቢዩ ጀኔራል ያሳምነው ጽጌ እንደተናገረው እንደ አማራ በአማራነት መንቃት፣ መደራጀት፣ መታጠቅና ራስን መከላከል ብቸኛ መዳኛ መሆኑን በተግባር ተረድተናል። የዛሬው የአርበኝነት የጀግንነትና የፋኖነት ጉዞ የጀኔራል ያሳምነው ውጤት ነው። አባታችን ጀኔራል ያሳምነው ጽጌ ወታደር ብቻ ሳይሆን የፖለቲካ ልሂቅም ነበር። ምክንያቱም በአማራ ላይ የሆነ ስላለውና ስለሚሆነው ሁሉ በአደባባይ ነግሮን ነበር። የነገረን ሁሉ አንድ ባንድ እየተፈጸመ ነው። የፖለቲካ እውቀት ማለት ስለ ትላንቱ ማወቅ፣ ስለዛሬው መረዳት ስለ ስለነገው መተንበይ ነው። ስለዚህ የእውቀት አባት የሆነው ጀነራል አሳምነው ጽጌ የአማራ ምሁር እንደነበር ማሳያ ነው ብሎታል። ከብዙ በጥቂቱ ጀነራል አሳምነው የአርበኝነት ተምሳሌት፣ የፖለቲካ አባት፣ የእውቀቱ ወቅያኖስ፣ የጀግንነት ጥግ፣ የአማራነት ልክ ነበር። ስለ አማራ ሞግቷል። ስለ አማራ ታስሯል። ስለ አማራ ታግሏል። ስለ አማራ ተሰውቷል። በአማራነት መንቃትን፣ መደራጀትን፣ መታጠቅን፣ መታገልን አስተምሮናል የሚለው አርበኛ ሞገስ አባራው ታላቁ የአማራ አባት ለአማራ ሕዝብ ሲል ህይወቱን የሰጠበትና ደማቅ ታሪክ ሰርቶ ያለፈበት ቀን የዛ ዛሬ አምስት ዓመት ሰኔ 17 ቀን ሁለት ሸ የዛሬ 6 ዓመት ሰኔ 17 ቀን 2011 ዓም ነበር። እነሆ ከዚያ በኋላ ካለፉት 40 ዓመታት በከፋ ሁኔታ ተባብሶ የቀጠለው የአማራ ህዝብ ግፍ፣ መከራና ሰቆቃ ዘመናትም ስድስት ዓመታት ቀጥሏል። የፖለቲካ ንቃተ ህሊና ባለቤቱ፣ የአማራ ተምሳሌት፣ የትግል ፊት አውራሪው፣ የኢትዮጵያዊነት ልኩ ጀነራል አሳምነው ጽጌ በህይወት ሳለ ስለ አማራ ህዝብ ህሉና አደጋ የተናገራቸው የጠላቶቻችን ህቡና ግልጽ እቅድና ተግባራት ከምንጊዜውም በላይ ተጠናክረው ተግባራዊ የሆኑትም በነዚህ ስድስት ዓመታት ውስጥ ነው። በዚህም ዓለም ላይ ከሰማይ በታች ከምድር በላይ ያልተሰ ግፍና መከራዎች ሁሉ በአማራው ላይ ደርሰዋል። ሆኖም ግን አባታችን እንደተናገረው የመከራችን ምንጭ የሞታችን ምክንያት አማራነት መሆኑን ተገንዝበን በአማራነት ሰባስበን በአማራነት ተደራጅተን በአማራነት ነፍጥ አንግበን በፋኖነት እሴት ተመርተን የተጋረጠብንን የህልውና አደጋ እየመከትነው እንገኛለን። በዚህ የትግል ታሪክ ውስጥ ለአማራነታችን አሳምነውነት መዳኛችን መሆኑን አረጋግጠናል። ሰበርናቸው ናቸው እያሉንን ጠላቶቻችንን በመከላከልና በመልሶ ማጥቃት አከርካሪያቸውን እየሰበርን አንገታቸውን እያስደፋን በአማራነታችን ቀና ማለት ጀምረናል። ቀናም ብለናል። ከእንግዲህ አማራነታችንና የፋኖነት ትግላችን ላይቀለበስ ጫፍ ደርሷል። ጠላቶቻችን አማራን እንደ ሕዝብ ለማዋረድና ፋኖን እንደ ኃይል ከምድረገጽ ለማጥፋት ያልቆረጡት ቀን ያልቀጠሩት ጊዜ ባይኖርም ፈልገን ሳይሆን ተገደን የገባንበት ትግል የፍትህ ሚዛኑን ለእኛ ደፍቶ የቆረጡት ቀን በራሳቸው ላይ የቆረጠባቸው ድል እየጠማቸው ማሸነፍ እየናፈቃቸው ጀንበር እየጠለቀችባቸው ስለመሆኑ ትግሉ ምስክር ነው የሚለው አርበኛው በጦማሩ በደረሰባቸው ኃይል የኢኮኖሚ የፖለቲካ ኪሳራ አማራን ማንበርከክ አንገት ማስደፋት ፈጽሞ የማይቻል መሆኑን በተግባር አይተውታል። አማራን ለማቃጠል ያነደዱት እሳት ራሳቸውን እየለበለበና ለፋኖ የቆፈሩት ጉድጓድ ራሳቸውን እየቀበረ ስለመሆኑ የአማራ መሬት ምስክር ነው። በጥቅሉ በዚህ ትግል ድል የአማራ ስለመሆኑ አያጠራጥርም። ምክንያቱም አለማችን አሳምነውነት፣ ትግላችን የአማራነት፣ ግባችን ኢትዮጵያዊነት ነውና ይህ ፈሬና ድንጉጥ ስርዓተ መንግስት በዚህ ዕለት በላሊበላ ከተማ የጄኔራል አሳምነው ጽጌን መቃብር ቦታ ዙሪያውን በጭፍራው ሰራዊቱ አስከበበው፣ 24 ሰዓት እያስጠበቀው ይገኛል። የድርጌት ከመሬት በታቸውን እንኳን የሚፈሩት ጀነራል አሳምነው ጽጌ መቃብር ፈንቅሎ ይነሳል ብለው በፍርሃት ቆፈን መውደቃቸውን ማሳያ ነው። ይህ ያስቃልም ያስገርማልም ያሳዝናልም ጅልነታቸው እንጂ ጀነራል አሳምነው በዚህ ዘመን ሊታይ ሊጨበጥና ሊዳሰስ የማይችል የፋኖ መሪ ነው። አሳምነው ከእንግዲህ ይዘው የማይገድሉት መንፈስ ነው። በዚህ ዘመን ሚሊዮኖች አሳምነው ሆነው ተፈልፍለዋል። በዚህ ዘመን ሚሊዮኖች አሳምነው ትንፋሽ ሆኗል። በዚህ ዘመን የሁሉም የአማራ መሬት አሳምነውነት እንደ አሸንፍ ተንፈልቷል እውነትና ንጋት እያደር ይጠራል እንዲሉም የነዙት ውሸት ያሰራጩት አሰጥ ተገልጦ ሴራቸው መክኖ ይከስማል ያሉት አሳምነውነት በሁሉም አማራ ልብ ለምልሟል የሚስጥራቸው ባቄላው ፍጮ የሆነው እብሪተኛው ሽመልስ አብዲሳ እንደነገረና በተግባራቸው እንዳየነው ነው ሰኔ 15 ቀን 2011 ዓም አባይ ማዶ ተሻግረው አማራን እንደን አደናግረው አወዛግበው ምሁራኖቻችንን ዶክተር አምባቸውን ገድለው የአማራ ልዩ ኃይልን ጨፍጭፈው ታላቁን የአማራ አባት ጀነራል አሳምነውን ዘንዘልማ ላይ ጭፍራቸውን አሰማርተው ከበባ ያደረጉበት ሰኔ 17 ቀን 2011 ዓም ነበር። በዚህ ቀን ጀነራል አሳምነው ዘንዘልማ መሬት ላይ ከበባ ሲያደርጉበት እንደ አባቱ አጼ ቴዎድሮስ ከጠላት እጅ አልወድቅም ብሎ ራሱን መስዋዕት አድርጓል። እውነቱ ይህ ነው። ይህም በሕዝቡ ልብ ውስጥ ያለ እውነት ነው። ይህ እውነትም የተጫነበት ሀሰት ፈንቅሎ ወጥቷል። የዛሬው ትግላችንም እውነት በመሆኑ ያሸንፋል። ጽንፈኛውና ዘራፊ እያሉ የሚያንቋሽሹት ፋኖነታችንም የሀሰት ብልጽግናን ቀብሮ መንገሱ አይቀርም። ድል የአማራ መሆኑ አያጠራጥርም። ምክንያቱም አማራ ላይ ጨርስ አይጀምርምና አሳምነውነት ይለምለም፣ አብይ ዘም ይውደም። ሰኔ 17 ቀን 2017 ዓም ሲል ፋኖ ሞገስ አባራው የመራ ፋኖ ብሔራዊ ኃይል የወሎ ቅጥና ፖለቲካው ጉዳዮች ምክትል ኃላፊ ባጋራው ጦማር ያሰፈረው መልእክት ነው። እኛም ወደ እናንተ ጆሮ እንዲሰማ ማድርገን አቅርበንላችኋል። ውድ አድማጭ ተመልካቾቻችን ወደ ሌላው ወደ ላስታው ቀጠና አውደ ግንባር እንሻገራለን። በዚሁ በላስታ ምድር የአገዛዙ ኃይል አይቀጡ ቅጣት ተቀቷል። ተቀጥቷል በላስታ ግዳን እንጃፋት ቀጠና ትዕግስቱ ሻለቀናፍናለሁ ብሎ የወጣው ኃይል ራሱን የሕክምና ባለሙያዎች ጨምሮ ከ31 በላይ ሙት ከ65 በላይ ቁስለኛውን ይዞ ተመልሷል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ላስታ አሳምነው ኮር ጥራሪ ክፍለ ጦር ተሯሪ ፋኖዎች ከተከዜ ክፍለ ጦር ከተውጣጡ ፋኖዎች ጋር የጠላትና ላይ ቀጡ ቅጣት በመቅጣት ትጥቁን አስረክቦ ሙትና ቁስለኛውን ታቅፎ እንዲመለስ አድርገውታል። በላስታ ጀኔራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር ዛሬ የአማራ ህዝብ የማንነት የህሉና የፍትህ ተጋድሎ እያደረገ ላለበት ትግል ነጻነትና ኩልነት በሚናፍቁ ሰዎች ልብ ውስጥ የሚነድሳትን ያቀጣጠለ ባለራእዩ ደማቆ አብሪ ኮከብ አባታቸውን ጀኔራል አሳምነው ጽጌን ስድስተኛ ዓመት ዝክረ ሰማዕታት ባከ በተከበሩበት ወቅት ሰኔ 16 2017 ሌሊት 8 ሰዓት ላይ ጥራሪ ክፍለ ጦር ትዕግስቱ ሻለቃን አፍናለሁ ብሎ ከሙጃ ማርያም ወደ 07 ቀበሌ አይፈሩባ፣ በሌላ አቅጣጫ ሁንም ወደ 04 ቀበሌ መስቀለስ ቁስ፣ እንዲሁም ከወንዳች አጢማጣ ይባር በሶስት አቅጣጫ የመጣው የጠላት ኃይል ሶስት ሻለቃ መከላከም ተጨማሪ አርማ ብተና ሚሊሻና ፖሊስ፣ ቀድሞ መረጃ የደረሳቸው ጥራሪ ክፍለ ጦር ከወንድሞቹ ተከዘ ክፍለ ጦር ጋር በጥምረት አሳምነውነት በልባቸው ውስጥ አትመው ዝናብ በገብሬት ጀንዴሉ ወጥተው ወርደው በሚያውቁት ቦታቸው ባላቸውን ጠላት ሲያራግፉት አድረው ውለው አይቀጡ ቅጣት ቀጥተው እየተረፈው እየተዝረከረከ እንዲመለስ አድርገውታል። በዚያ አውደ ውጊያ ጠላት ሜካናይዝድ ጦርን ይዞ መድፍ፣ ዙ 23፣ ሞርተር፣ ድሽቃ፣ ብሬን፣ ስናይፐር ና የነፍስ ወከፍ መሳሪያ የተጠቀመ ቢሆንም እንኳን ፋኖቹ መሬቱ ይዋጋል የሚባልለት የላስታና ግዳን ተራሮች ሲሳይ ሆነው ሰኔ 162017 ከሌሊ 8 ሰዓት እስከ ሰኔ 172017 ከቀኑ 11 ሰዓት ድረስ አንገት ለአንገት ትነቅንቅ በማድረግ የጠላት ኃይል የጤና ባለሙያውን ጨምሮ ከ31 በላይ ሙት፣ ከ65 በላይ ቁስለኛውን ይዞ 13 ጥቁር ክላሽ፣ ከ600 በላይ የክላሽ ተተኳዥ፣ አንድ ብሬን ሸንሸል ና ከነ 280 ብሬን ተኳሽ 32 የወገብና የደረተት 30 የእጅ ቦምብ አስረክቦ እግሬ አውጭኝ ብሎ ተመልሷል። የወገንን ኃይል አሰላለፍና ምት መቋቋም ያቃተው የብልጽግና ወንበር አስጠባቂ ኃይል የንጹሐንን ቤትና ንብረት በመድፍ በሞርተርና በዙ 23 እየደበደበ እየተንጠባጠበ ግዳን ወረዳ ሙጃ ማርያም ጤና ጣቢያ ሞልቶ ቴክኒክና ሙያው ላይ ሞትና ቁስለኛውን አስጥቶ እንደሚገኝ አንጠባጥቦት የሄደውን አስክሬኑም ፋኖዎች አሁንም እየቀበሩት ይገኛሉ ብሏል። መዳረሻው ድልና ነፃነት የሆነው የአማራ ሕዝብ ሄልና ተጋድሎው ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ቤተ አማራ ቀጠና የላስታ ጀነራል አሳምነው ጽጌ ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ነው መረጃውን ያደረሰው። ወደ ጎንደር ተሻገርን። ሰባት መኪና የአገዛዙ ወታደራዊ አመራሮችና አባላት በጎንደር የቢጋሻው ክፍለ ጦር ጀግኖች ተደምስሷል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠናም የዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የቢጋሻው ክፍለ ጦር አካል የሆነው አጥናፍ ብርጌድ ከወርቅ ዳቦ ወደ ገደብዬ ከተማ ሲጓዝ የነበረን የአገዛዙ ወታደራዊ አመራሮች ላይመለሱ ወደ ላይኛው ቤት ሸኝቷቸዋል። የአገዛዙ ወታደራዊ አመራሮች በወርቅ ዳቦ ከተማ በመገኘት በቀጠናው ያለውን ሰራዊት ለግዳጅ ሰብስበው ሲያወያዩ ውለው ወደ ገደብዬ ከተማ ዛሬ ትላንት ሰኔ 17 ከቀኑ 10 ሰዓት ለመግባት ሲሞክር አጥናፍ ብርጌድ አባላት በምክትል ሻረቃ መሪው አርበኛ ያየ አስምሮም እየተመሩ መኪናው ላይ የነበሩ ወታደራዊ አመራሮችና ጠባቂዎቻቸውን ጨምረው ከ30 በላይ ያገዛዙ ሰራዊት በሞት ሲሸኙ ሲጓዙበት የነበረ አራት ፓትሮልና ሶስት ወራል መኪናዎችም ከጥቅም ውጭ ተደርገዋል ተብሏል። ከነበሩት የመከላከያ አመራሮች አብዛኞቹ የሞቱ ሲሆን ስለ ማንነታቸውና ኃላፊነታቸውም በዛሬው መረጃ ሰዓት የምናደርስ ይሆናል ሲሉ በቀጠናው ያለውን ሰራዊት አብዛኛውን በፍርሃት ቆፈን ውስጥ ሆኖ በአዘን ጥላ ስር ይገኛል በማለት የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማ ቴዎድሮስ አምስተኛ ኮር የጎንደር ብጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ወይም ካስትሮ ይፋ ያደረገው መረጃ ያሳያል። የአማራፋኖ ብሔራ ብሔራዊ ኃይሌ ጎንደር ቀጠናም ከፍተኛ አመራሮች ካራማራ ክፍለ ጦርን መልሶ በማደራጀት ስራ ሰርተዋል። መተማ ቀጠና የሚንቀሳቀሰውም ካራማራ ክፍለ ጦር የአማራ ፋኖ ብሔራዊ ጎንደር ቀጠና ምክትል ወታደራዊ አዛዥ አርበኛ አሸጋጌታቸውና የሁለተኛ ሚሳው ካሳኮር ወታደራዊ አዛዥ አርበኛ ዳዊት ተዘመነ ከአመራሮቹና ከሰራዊቱ ጋር በትላንት በስቲያ ሰኔ 16 ቀን በመነጋገር ስራዎችን በመገምገም ሰርተዋል። ካራማራ ክፍለ ጦር በስሩ ስድስት ብርጌዶችን አቅፏል። ደጀኔ ብርጌድ፣ ታጠቅ ብርጌድ፣ መርጌታ ጠዳሉ ብርጌድ፣ አሳምነው ጽጌ ብርጌድ፣ ልጅ ኢያሱ ብርጌድ አማሃድ ድንግል ብርጌድ የያዘ ናቸው። አርበኛ አሸጋጊታቸው ክፍለ ጦሩ በአንድም በሌላ ምክንያት የነበረበትን ችግር ፈተው ወደ አንድ ማዕከል እንዲመጣ ያደረገው ሲሆን በአማራፋኖ ብሔራዊ ኃይል መይሳው ካሳ ኮር ስር የሚስተዳደር አድርገናል ሲሉም ገልጸዋል። አርበኛው አክሎም ከዚህ በፊት ታጋይ መስለው በሰራዊታችን ውስጥ ገብተው ልዩነትን ሲፈጥሩ የነበሩ ግለሰቦችን አጣርተን የርምት እርምጃ በመውሰድ አስተካክልናል ሲሉም ገልጸዋል። አርበኛ አሸጋ የአማራ ህዝብ የተጋረጠበትን የህሉን አደጋ ለመቀልበስ ከአራማራ ክፍለ ጦር ከሻለቃ በመነሳት አደረጃጀቱን በማሳደግ እና በማዘመን ወደ ብርጌድ ብሎም በክፍለ ጦር የተደራጀ ግዙፍ ኃይል ነው ብሎታል። አርበኞቹ ባስተላለፉት መልእክትም ለመላው ሰራዊታችን የምንታገለው በማንነቱና በህይወቱ የሁልና አደጋ ለተጋረጠበት ህዝባችን ነው። አማራን ከስቃይ፣ ከስደት፣ ከሞት ማትረፍ ነው እንጂ የግለሰቦችን ፍላጎት ማሳካት አይደለም ብለዋል። አማራ በዘመናት የተሾፈን የሚጨፈጨፍበት ዘመን አይኖርም። በቀደመው ጊዜ አባቶች በመሰረቷት ሀገራችን ባይተዋር ስደተኛ አድርገውት በአማራነታችን ብቻ ያልተፈናቀልንበት በእጅም ያልተጨፈጨፍንበት ቦታ አይገኝም። ህዝባችን እንደ ህዝብ ለመቀጠል የምናደርገውን የህልውና ትግል መስመሩን በማስጠበቅ ከፍተኛ ስራ መስራት አለብን። እስከ መጨረሻው ህዝባችን የሰጠን አደራ እንድናስጠብቅ ሲሉም መልእክት አስተላልፈዋል። በጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአማራ ፋኖ ቢራ ል አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ጀግናው ጥቅምት 30 ማይካድራ ብርጌድ በአርበኛ ለምረው ሙሉ መሪነት በትላንትና ሁለት ሰኔ 17 ከጠላት የበልጽግን ኃይል ጋር ውጊ አድርጎ 29 እርምጃ ሲወስድ ሰባት አቁስሎ ሁለት በጁ ማርኮ ጠላት አሸንፏል። ከጠላት የተገኘም 27 ክላሽ ሁለት የጦር መሳሪያ ድምር 29 የክላሽ ጥይት 701 የውገብ ትጥቅ 12 ኮዳ 7 የብሬን ሸንሸል አንድ ከ120 ጥይቱ እንደዚሁም የጠራ ብርጌድ አካል የሆነው ፕሮፌሰር አስራት ሻለቃ በአርበኛ ተቀባጭ አቅሉ እየተመራ የጎቤ ክፍለ ጦር የአጽዎቹ ብርጌድ አባላት ባሉበት ጠገዴ ወረዳ ከበባ ከባቦ በረሃ አካባቢ እምባጋ ላይ በተባለች አነስተኛ ከተማ ከጠላት የብልጽግና ኃይል ጋር በተደረገ ውጊያ አምስት ሲሞት ሁለት ክላሽንቆብ ጠመንጃ አስረክቦ ጠላት ፈርጥቷል ብሏል በተመሳሳይ ጭልጋ ወረዳ ዳንጎር አካባቢ ሲንቀሳቀሱ የነበሩ ጠላት ስድስት አባላት ጸረ ሽምቅ በሰላም ወደ ጎቤ ክፍለ ጦር አውራምባ ብርጅድ ተቀላቅለዋል ብርጅዱም ሞቅ ያለ አቀባበል አድርጎላቸዋል ብሏል አርበኛ ስማቸው ጥላሁን ነው የጎቤ ክፍለ ጦር የህዝብ ግንኙነት መምሪያ መረጃውን ያደረሰው ወደ ጎጃም እንሻገራለን። የአማራፋኖ ብሔራዊ ኃይል የጎጃም አገው ምድር ሶስተኛ ክፍለ ጦር የቢት ወደዳ ያለ መኮንን ብርጌድ ከአማራፋኖ ብሔራዊ ኃይል ጎንደር ቀጠና ጓዶቹ ጋር በመጣመር ተአምር ሰርቷል። በትላንትና ዕለት ከቁንዝላ ከተማ በቅርብ ርቀት ከምትገኘው ዳርፉር ዝችር ላይ መሽጎ ያለውን የጠላት ኃይል የአማራፋኖ ብሔራዊ ኃይል ጎጃም አገው ምድር ሶስተኛ ክፍለ ጦር ጀብደኛ ቢት ወደዳ ያለ መኮንን ብርጌድ ጠላትን ክፍተቱን እየተጠቀመ ከ3 ሰዓት ከ30 እስከ እኩለ ቀን 7 ሰዓት የፈጀ ጦርነት በማድረግ የአገዛዙን ኃይል ከፍተኛ ኪሳራ አድርሰውበታል። ኃይሉ የደከመበትና የሳሳበት አሸባሪ የብልጽግና ኃይልም የቀሩትን የተመቱበትና የሞቱበት አስክሬን ለመለቃቀም ሳንክራ ባርከንታ ላይ ያለውን ኃይል በማምጣት ቀሪውን ኃይል በማሰባሰብ ዳግመኛ ለማጥቃት ቢሞክርም ሳይሳካለት ፋኖ በአሸናፊነት ውጊያውን አጠናቋል። በዚህ ውጊያ 11 አባላት ቁስለኛ የሆኑ ሲሆን ዘጠኝ የመከላከያ አባላት እስከ ወዲያኛው ተሸኝተዋል። ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዕለቱ ያጠናቀናቸው አበይት መረጃዎች በዚሁ ተጠናቀዋል። አብራችሁን ስለቆያችሁ እጅጋርግ እናመሰግናለን። በሌላኛው የመረጃ ሰዓት እንገናኛለን። እስከዚያው ድረስ ግን በቸር ቆዩን። ሰላም ለናንተ